እኔ ከጻፍኩት ጽሑፍ ውስጥ ወስጄ ይሄንን ነገር ሰራው ቤት ሰራው ምን ሰራው ምለው ምንም ምንም የለኝ። የሚገርማል። እንዴት ሆኖ ይጠቀማል? ቆይስ አንተ ብታስበው፣ አንደኛ እንትን ላይ የምትሰረቀው ቀላል አይደለም። እኔ ሁለቴ በፖሊስ አስጃለሁ። እኔ ሳላውቀው መጽሐፍቶች የወጣው ሲሸጡ አግኝቼ፣ መጽሐፍቱ በፈለገው ጊዜ ኮንትሮል የምታደርገው አይደለም ከምት እንደወጣ ማተሚያ ቤቱ ራሱ እንደገና ሪፕሪንት አድርጎ የሚሸጥ አለ። ይሄ ምንድነው የምትለው? ደግሞ መጽሐፍ የሚሸጠው እንትን በገንዘቡ ሲነግድበት ቀድሞ አልተሸጠም ብሎ አመት ሁለት ዓመት ነው የሚያለፋ፣ ረሳዋለህ። አንዳንድ ጊዜ ማት የረሳዋቸው እና ያልተቀበልኳቸው የመጽሐፍ እንትን ትንሽ አይምሰሉ በጣም በርካታ ናቸው። ስለዚህ ዋናው ነገር ለህዝቡ ይድረስ ብለህ መተው ካልሆነ በቀር እኔ በኢትዮጵያ ስነ ጽሑፍ ታሪክ ውስጥ ወይም የቲያትር ታሪክ ውስጥ ይህንን ሰርቶ ተጠቅሞ ትልቅ ደረጃ ደረሰ የሚባል ኢትዮጵያዊ የስነ ጽሑፍ ሰው የለም። ምናልባት የሙዚቃ በሙዚቃ ዓለም ውስጥ ያሉ፣ ምናልባት በስዕል ዓለም ውስጥ ያሉ ይህንን ድል ያገኙ ይችሉ እንደሆነ እንጂ በስነ ጽሑፍ ዓለም ውስጥ አንድም ጸጋዬ ኮን የመሰለ ታላቅ ኢትዮጵያ የምታከብረው ትልቅ ህዝብ እንትን መጨረሻ ላይ ምን በችግሩ ላይ ማን ምን እንደደረሰበት የመታከሚያ እንትን ምን ችግር እንዳጋጠመው የምናውቀው ነገር ነው ያለው። ሁሉም በኢትዮጵያ ውስጥ ያሉ ደራሲያንስ እንዴት እንደሞቱ እንዴት እንደትን እንዳሉ፣ ምን ችግር እንደደረሰባቸው የምናውቀው ነገር ነው። እነዛ ደግሞ ነኔ አይምሰሉ በትልቅነት አንቱ የሚባሉ ናቸው። አንቱ ተብለው የሚጠሩ እና በኢትዮጵያ ታሪክ ውስጥ በስነ ጽሑፍ ሙያ በድራትማ ወይም በድራማ ወይም በስነ ጽሑፍ ምናልባት እንዳልኩ ነው። በሙዚቃ አንዳንድ ጊዜ ሁሉም ባይሆኑ በዚህ በዚህ በኮንሰርት በምን በምን አንቱ የሚባሉ ሰዎች ይጠቀሙ እንደሆነ እንጂ በኪነ ጥበብ ኢትዮጵያ ውስጥ ተጠቅሞ በዓለም እንደምናየው ይህንን መኪና ነዳ፣ ይህ እንደዚህ አይነት ፎቅ ቤት ሰራ የሚባል እኔ አላየሁም። አለካልክ ልትነግረት ይችላለ ስለዚህ ምኑ ነው ችግሩ ብለብትን ይሄንን በዚህ ጉዳይ ላይ የተሰማሩ የመንግስት መስሪያ ቤቶች ኦርጋናይዝ ማድረግ አለባቸው የግድ ነው ቁጭ ብለው ምንድን ነው የኪነ ጥበቡ ሰው ያልተጠቀመው እንዴትስ መጠቀም አለበት በየት በኩል ነው ይሄ ጥቅሙ ሊመጣለት የሚችል የሚለውም ስራ መስራት አለው ቁጭ ብለው እንዴት እናፍ ነው ሳይሆን፣ እንዴት ኪነ ጥበቡን አውጥቶ እሱም ተጠቅሞ እኛን የሚጥቀም ማለታል። ጦር መጣ ሲባል ሙዚቃ ተነስ፣ አሸሸበል፣ ማሲንቆ ተነስ፣ አቅራራ አይደለም ጥያቄው። ይሄ ሰው በኋላ ተመልሶ ምን ይብላ፣ የት ይኑር መባል አለበት። በልመና ያልተቀበረ የሙዚቃ ሰው አዝማሪ፣ በልመና ያልተቀበረ የስነ ጽሑፍ የቲያትር ሰው ተዋናይ አለ። ተለምኖ ነው እንትኑ የተቀበረው። መቀብር እንኳ የለንም። አሁን ያለው ቤተክርስቲያን በጠቅላላ ለቀብር ስንት እንደሚያስከፍል ታውቃለህ? እኛ ተሰብስበን እኔ በነበረ ጊዜ ኢትዮጵያ ደራሲያን እንትን አትሊስት ለአርቲስቱ የቀብር ስርዓት ይሰጠው። ይህን እንግዲህ መጮኸ ያለበት የሙያ ማህበሩ ነው ወይም ደግሞ በዚህ ጉዳይ ላይ ባለስልጣን ነኝ ብሎ የተቀመጠ መንግስት ነው። የአርቲስት የመቀብር ስራ ቢሰጠው ስርዓት እዛ እንደፈለገ አርቲስት ምነቱ የተመሰከረለት ሁሉ እዚያ ይቀበራል። የሚወደው በቲያትሩ የሚወደው በስነ ጽሁፉ የሚወደው ህብረተሰብ እየሄደ እዛ ሀዘኑን ይገልጽለታል እዚያ መቃብር ቦታ ላይ። ያንን እንኳ ልናደርግ አልቻልንም። መቀብር ቦታ እንኳ የለንም። ከዚህ በኋላ አርቲስት ቢሞት የት እንደሚቀበር ኖባዲ ነው። ማን ይከፍለዋል? ያንን የመቃብር አሁን እየተከፈለ ያለውን ዋጋ ፉካ ነው ምናምን የሚባል ነገር ማን ነው የእኔ ቤተሰብ? አሁን አይከፍለውም። እንደዚህ አይነት ውስጥ ያለ ሰው ምን ተጠቅሟል በኪነ ጥበብ ቢባል፣ አገሪቷን ጠቅሞ ይሆናል፣ መንግስትን ጠቅሟል። ምንም ጥያቄ የለውም። ነገር ግን እሱ ግን ከማንም ከመንግስትም ከህብረተሰቡም አልተጠቀመም። ህብረተሰቡም አልጠቀመውም። ለየት አለ ሲመጣ፣ እወድሃለሁ፣ አቀብርሃለሁ ጻፍልኝ አድናቂ ነኝ ከማለት ውጭ በአንድ ላይ ሆኖ ህብረተሰቡ ይህን እንርዳ ለኪነ ጥበቡ ሰው ብሎ የሚልበት ምክንያት የለውም፣ አልተደረገለትም። ይህንም የሚያስተባብረው ኃይል የለም ብዬ ነው ማስበው።